ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁና የምወዳችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ አልሀምዱሊላህ። እናንተ እንዴት ናችሁ? ዛሬ በአንድ የሆነ ቪዲዮ መጣሁኝና ምንድን መስላችሁ አንድ የኛ ሰው ማለት ነው፣ የኛ ሰው አሁን ከመልከቱ፣ ይሄ ከአንድ መስጊድ የሚወጣ ነው የውጭ ዜጋ ፓኪስታን እና ባንጋሌ ብቻ ነው ሁሉ። እንግዲህ እና አብዛኛውን የእኛ ሰው አሁን ይህን ያህል ቢኖር ምን እንደሚታዘዝ እኛ እናውቃለን። እንደሚታዘዝ ብቻ ሳይሆን እኛ ምስበሳችን እንደምንጨርስ ማለት ነው። እንደዚህ እየተጋፋ እንደዚህ እያለ ሁሌ እንግዲህ እንደዚህ ነው። ይሄ ግድም ህዝብ ማለት ነው። ይሄ ግድም ህዝብ ደግሞ ስብሓናላህ ሁሉም ተረዝቆ፣ ሁሉም ስራ አለው። ሁሉም ሁሉም ማለት ነው። ይሄ እንግዲህ ከአንድ መስጊድ የሚወጣው ነው፣ በዚህ የሚወጣው በዚህ የሚወጣው አለና የኛ ሰው ግን ተቻችሎ መኖር እንዴት ያቅተዋል? ቆይ ምን እየሆነ ነው? እውነት እንደሚባለው በቀኝ ስላልተገዛ ነው ወይስ እኔ ብቻ? አንዳንድ ጊዜ በጣም ብዙ ነገሮች ይገርሙኛል። እና ይሄ ሁሉ ህዝብ እንግዲህ ከተለያየ ሀገር ከተለያየ ቦታ መጥቶ በደንብ በተከብሮ ሰከን ተይዞለት መኪና ተይዞለት እየሰራ የሚበላው ማለት ነው። እና የኛ ሰው ግን ገጠር ለገጠር በግያገደ ገደ መዝራ እየሰራ የተለያዩ ነገሮችን እንኳን እያደረገ ለዛው ሳይከበር፣ ለዛው እየተዋረደ፣ ለዛው ደግሞ ስበሱ እየተጋደለ አሁን ላይ ከኛ ስበሳችን ከመጋደል ስበሳችን ከመቀኛኘት አልፎ የውጭ ዜጋ እስከ መግደል ደረስ ማለት ነው። በዛውም አረቡ፣ የአረብ ዜጋ ማለት ነው እና ይህንን ያክል ጥጋብ ይህንን ያክል ወይስ መሀይምነት ነው ወይንስ፣ ብቻ በጣም ኋላ ቀርነት። ሰው በመግደል የምናምን በጉልበት የምናምን ሰዎች ነን እኛ የኛ ሰው ማለት ነውና በተለይ ብዙ ጊዜ እዛ ሀገር ላይ መግደል ወይንም የሆነ ነገር አደጋ ማድረስ በራሱ ላይ ማድረስ ነው፣ ምንም ዋጋ የለውም። አገር እዚህ ሀገር ላይ ምድሩ ሁላ ምድሩ ሁላ መረጃ ነው። የሚገርማችሁ ነገር ምድሩ ሁላ የትም አንድ ሰው አሁን በሰሞኑ እንኳን ያን የልጅ አመልጠዋል እንድህ ብለዋል ምናምን እያሉ ብዙዎቹ እንትን ይላሉ። እኛ ያምልጥ ከልዩ ማምለጡ ከሆነ ለእናቱ ያምልጥላት ችግር የለውም። ግን ገዳይ ያምልጥ ማለት አይደለም። ነገር ግን ገዳይ የእንትኑ ማገኘት አለበት። ግን ካመለጠ እሱ አመልጠዋል። ግን እኛ እስከመቼ እንደዚህ ስማችን እየጠቆረ አሁን ሀገራችን ላይ የኑሮ ውድነት አለ፣ የስራ መጥፋት አለ። እንደሌላው ሀገር እንኳን በተለያየ ነገር ሂደን እንኳን ተሰደን እንኳን ተከብረን እንዲያንበላ ሰርተን እንዲያንበላ የሚያደርግን ይሄ ክፋታችን ነው። በስራችን በጠንክርናችን ሁሉም ሀገር ይወደናል፣ ያከብረናል። ግን ግን ይሄ እንትን አለ እና ብቻ ምን እንደምላችሁ አላውቅም። ይህንን አስተሳሰብ ትተን ጥሩ አመለካከት ኑሮን ጥሩ አስተሳሰብ ኑሮን እንደማንኛውም ሰው እንደማንኛውም ዜጋ በየህርንበት የስራ እድል ተከፍቶልን ሀገራችን ይሄው እንደምታዩት ከጦርነት ከእልቂት ከችግር መላቀቅ አልቻለችም። አላህ ጥሩ መሪ የምትላትና ጥሩ የተሻለ መንግስት እስከምታገኝ ድረስ ማለት ነው። እስከዚህ ድረስ አንድ ሀገር ደግሞ ሊቀየርም ሊያድግም የሚችለው በመሪ ነው። መሪ የሌለው ሀገር፣ ጥሩ መሪ የሌለው ሀገር ሊያድግ አይችልም። በየቦታው በዘረኝነት በጽንፈኝነት፣ በየቦታው እያያችሁት ነው ያለው ነገርና በሰው ሀገር እንኳን በሰላም መኖር እየቻልን አይደለም። አሁን ላይ በሰው ሀገር እንኳን ሰርተን እንዳንበላ፣ አሁን ዛሬ ላይ ትናንት በተሰራው ልጅ አንዱ ምናላ እናንተ ሳ ስንት ስንት ሰው ገላችኋል አለ። እናም እናንተ ገላችሁ ይሆናል የመጣችሁት አለ ማለት ነው ና እኛ ስማችን በጥቁር ተጻፈ፣ ስማችን ባረባ ነገር ነው የተጻፈልንና ውድ የአገሬ ልጆች በያላችሁበት ሰላም ተመኝላችኋለሁ። እራሳችሁን ከስሜት ከሸይጧን ግፊት ብታረቁ እየተሻለ ነው። በእርግጥ አንዳንድ ጊዜ ብዙ ነገሮች ይገፋፋችኋል። ሰርቶ ገንዘብ አልሰጥ ሲል የሰራችሁበት የለፋችሁበት ገንዘብ አልገኝ ሲል ከባድ ነው፣ ስሜቱ ከባድ ነው። ቢሆንም ግን እዚህ ሀገር ላይ የሆነ ነገር ማድረግ እራሳችሁን አደጋ ውስጥ መክተት ነው። ማምለጥ አይቻልም። መሬት ሁሉ መረጃ ነው። ምን እንደሚያደርጓችሁ ሳታውቁት ነው ድንገት ባልታሰበ መንገድ የምትያዙት ማለት ነው። እና እራሳችንን እንጠበቅ፣ ከስሜት ነጽ ንውጣ ከአስቸጋሪ ሰዎች እና እናገለን እንትን ብለዋለሁኝ። የዛሬው ቪዲዮ ይህን ይመስል ነበረ። መልካም ጊዜ፣ እስከምንገናኝ ሰላም።